አምላክን ለመውለድ እኔ ተበጣሁ። ለዚህ ክብር ከተመረጥ ሰማይና ምድር፣ ሕዝብና አህዛብ፣ ነፍስና ስጋ፣ ሰውና መላእክት ሊታረቁብኝ ለዚህ መነሻ ከሆን ለዚህ ከተመረጥ ምንን አለው ደቃ ሊደረግልኝ ነየ አመቱ ለእግዚአብሔር ሁሉ እኔ የጌታዬ ባሪያ አለውለት ይምጣ ይደርብኝ አለችው መቤታችን ክብር ምስጋና ነግባል። በዚህ ጊዜ አካላዊ ቃል እግዚአብሔር ወልድ ሕፃናት በሚፀነሱበት ልክ መጠን ቃያን ምክንያት አድርጎ በእናታችን በእመቤታችን ማይፀን ስጋን ከባህር የመለኮቱ ነፍስንም ከባህር የመለኮቱ አዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ። ምመና የማይዳሰሰው የማይዳሰሰው ተዳሰሰ። የማይሞተው ሊሞት የማይበላው ሊበላ በጊዜና በቦታ በሁኔታ የማይወሰን አምላክ በሁሉ የሚታይ በሁሉ የሚወሰን ስጋን ገንዘብ አደረገ። በምድር ላይ ሊመላለስ ለሬዘ ዓለሙ በማይ ከለምድ በቀራንዮ መስቀል ደሙን ሊያፈስ ደሙን ሊያፈስ ስጋውን ሊቆርስ እኛ ልጆቹን በልዕልና ነፍስ ከፍ ሊያደርገን የማይታየው ታየ። ያልተገለጠው ተገለጠ፣ የማይዳሰሰው ሊዳሰስ በማህፀነ ማርያም በአስራ አምስት ዓመት ብላቴና በድንግል ማህፀን አደረ። ደስ ይበላችሁ። ምነው አንድ ነገር ልናገር ትምህርት የልጠቅሙ ህፃናት የሚጸነሱት ቀድሞ በዘር ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስ በፅንሰቱ ዲያብሎስ ያሳክሮታል። በመስቀል ባለት አርብ በማለት ተመስቀል ተሰቅሎ ዲያብሎስን አሳፍሮታል። በማሕፀን የጀመረውን የማዳን አገልግሎት በመስቀል ላይ ፈጽሞታል። የማሕፀኑን የምናገር ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። ዲያብሎስ ወይቴኑ አሃደ መላእክት ይሁኑ ዲያብሎስ ከሰራዊቱ አንዳንዱን እየላከ ከእናት ደም ከአባት ዘር ሲከፈል አብሮ ተቆራኝቶ በማሕፀን ይጸነሳል። ዘጠኝ ወር ከአምስት ቀን አብሮ ይቆያል። አብሮ ይወለዳል። ልጁ በተወለደ ጊዜ ባደገ ጊዜ ጣዖት ሲያስመልከው ኃጢአት ሲያሰራ ይኖራል። በሚሞትም ጊዜ ስጋውን ተቆራኝቶ ወደ መቃብር ይወርዳል። ነፍሱንም ተቆራኝቶ ወደ ሲኦል ይወርዳል። ስጋውን በመቃብር ያበሰብሳል። አጥንቱንም በመቃብር ይቆርጣጥማል። ነፍሱንም በሲኦል ያሰቃያል። የመጋረ የጨለማ መጋረጃ ጋርዶ በእግሩ እየረገጠ እየቀጠቀጠ ነፍሳትን ያሰቃይ የነበረ ለአምስት ሺህ አምስት መቶ ዘመን አምላካችን ክርስቶስ ለዲያብሎስ ግብሩን ለወጠበት። ወደ ከመት ኋላ ሰይጣን ሥጋ ስጋ ከይሲ ከማሩ ሆነ ቴነትለ በተሰውሮ ተቃለ እግዚአብሔርም ዘመድ አለሊቁ ምን ማለት ነው? ሰይጣን ጥበበኛ መስሎ አዋቂ መስሎ ከእሱ በላይ አዋቂ ከእሱ በላይ ልባው የሌለ መስሎት በእባብ ገላ ተሰውሮ አዳምና ሔዋንን እንዳሳተበት ጌታ አምላካችን ክርስቶስ አባላዊ ቃል በእመቤታችን ስጋ ተሰውሮ ዲያብሎስን በአንጻሩ ድል ነሳው። በዘር ይቆራኝ የነበረው እንበለ ዘር ተጸነሰ። በደም ይጸነስ የነበረው የሰው ልጅ ከእናት ደም ከአባት ዘር ሳይከፈል ተጸነሰበት። በየት በኩል ክርስቶስን ያግኘው? ግብር የለወጠበት ዲያብሎስ ጠራ፣ ደነገጠ።